ዕለተ አርብ አዳምን ከሰይጣን ባርነት ነፃ ለማውጣትና የእርሱን የበደል ዕዳ ለመክፈል አምላካችን መከራ መስቀሉን የተሸከመበት ዕለት፣ የሀዘን ዕለት፣ የድህነትም ዕለት ነው። አርብ ማለት አረበ፣ ገባ፣ ተካተተ ካለው የግዕዝ ግስ የተገኘ ሲሆን ትርጉሙም መካተቻ ማለት ነው። እግዚአብሔር አምላክ ፍጥረቱን ከእሁድ ጀምሮ በስድስተኛው ቀን አርብ አዳምን በመፍጠር ስራውን ሁሉ አጠናቋልና በኋላም በኦሪት ሕዝበ እስራኤል ከሰማይ የሚወርድላቸው መና በሙሴ ትእዛዝ መሰረት አርብ ዕለት የቅዳሜን ጨምረው፣ ቅዳሜ ሰንበት ስለሆነ እህል መሰብሰብ ስለማይገባ አካተው ይሰበስቡ ነበር። በአዲስ ኪዳን ደግሞ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ አውቀውስ ቢሆን የክብርን ጌታ ባልሰቀሉት እንዳለ፣ ይህ ዕለት የአይሁድ ካህናት ያለ በደል ያለ ጥፋቱ ንጽህናው ጻድቅ የሆነውን ጌታ የሰቀሉበት ዕለት ነው። ዕለቱም የዓለም ሁሉ መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል በመልዕልተ መስቀል በቀራንዮ አደባባይ ተሰቅሎ መዋሉን የምናስብበትና የሰው ልጅ ድኅነት የተፈጸመበት የተካተተበት በመሆኑ አርብ ተብሏል። አርብ ጠዋት ጎህ ሲቀድ አይሁድ ጌታችንን በጲላጦስ ፊት አቀረቡት። ጲላጦስም ወደ እነርሱ መጥቶ የዚህ ሰው በደሉ ምንድን ነው? አላቸው። የካህናት አለቆችም ክፉ አድራጊ ባይሆን ወደ አንተ እናመጣዋለን ራሱ ከእግዚአብሔር ጋር ያስተካክላል፣ ለቄሳርም አልገዛም ይላል፣ የሰንበትንም ቀን ይሽራል በማለት የተለያዩ ክሶች አቀረቡበት። ጲላጦስም እናንተ ወስዳችሁ እንደ ህጋችሁ ፍረዱበት አላቸው። እነርሱም እኛ ማንንም ልንገል አልተፈቀደልንም አሉት። ጲላጦስም ጌታችን ኢየሱስ ክርስቶስን ሊጠይቀው፣ ሊመረምረው ወደ ውስጥ አስገባው። ያን ጊዜ ጲላጦስ የአይሁድ ንጉሥ አንተ ነህን? አለው ጌታችንም ይህን የምትናገረው ከራስ ነውን ወይስ ስለ እኔ የነገረ ሌላ አለን? ብሎ መለሰለት። ጴላጦስም እንዲህ የአይሁድ ንጉሥ አንተና አለው። ጌታችንም እኔ ንጉስ እንደሆንኩ አንተ ራስ ትላለህ አለው። ጴላጦስም ምንም ያገኘበት በደል የለም። ወደ ውጭም ወጥቶ ይህ ሰው የምትከሱበት ገንዘብ በደል አላገኘሁበትም፣ ነገር ግን በየአመቱ በየፋሲካ በዓል ከእስረኞች አንድ እንድፈታላችሁ ልማድ አላችሁ። እንግዲህ የአይሁድ ንጉስ ልፍታላችሁ ትወዳላችሁና አላቸው። እነርሱም በአንድ ድምፅ ከፍ አድርገው በርባንን እንጂ ይህን አደለም አሉት። በርባን ግን ወንበዴ ነበር። አይሁድም ሕግ አለን እንደ ሕጋችን ይሞት ዘንድ ይገባል ራሱን የእግዚአብሔር ልጅ አድርጓልና አሉት። ጲላጦስም ሊያስተዋቸው እንዳልቻለ ባየ ጊዜ አውጥቶ ገረፈው። ምክንያቱም በሀገራቸው የሚሰቀል አይገረፍም፣ የሚገረፍ አይሰቀልም። ስለዚህ እንዳይሰቅሉት ራርተው ይለቁታል ብሎ ነበር። ነገር ግን መጣው ኩዘባኔ ለመቅሰፍት ተብሎ የተነገረው ትንቢት ይፈጸም ዘንድ፣ እንደዚሁም ዲያብሎስ የአዳምን ዘባነ ልቦና እየገረፈ ገሃነ ማውርዶት ነበርና ለእርሱ ካሳ ሊሆን እንደመጣ ለማጠየቅ ጀርባውን ተገረፈ። ዮሐንስ ምዕራፍ 18 ከቁጥር 28 እስከ 31። ጲላጦስም እነሆ ንጉሳችሁን ልስቀለውን አላቸው። እነርሱም ከቄሳር በቀር ሌላ ንጉስ የለንም ስቀለው ስቀለው አሉት። ይህንን ሊቁ አባ ጊዮርጊስ ዘጋስጫ ሲተረጉሙት ልደቱ ከዳዊት ዘር እንደሆነ ሲያመለክታቸው በመንግስት ደም በማስፈራራት ያስጠለው ዘንድ ነው። እርሱ ጋን እርሱን ለመግደል ጨከኑ። ከቄሳር በቀር ንጉስ የለንም ብለው የዳዊትን ዘር መንግስት ካዱ ብለውታል። ዳግመኛም አይሁድ በህዝቡ መሐል እየተሽለኮለኩ በርባንን ፍታለን ክርስቶስን ስቀልልን በሉ እያሉ ህዝቡን አሳመጹ። ጲላጦስም የሚረባና የሚጠቅም ነገር እንደሌለ ባየ ጊዜ ውሃ አምጡልኝ ብሎ እኔ ከዚህ ሰው ደም ንጹሕ ነኝ እናንተ ራሳችሁ እወቁ ብሎ ሁሉ ፊት እጁን ታጠበ። ህዝቡ መልሰው ደሙ በእኛና በልጅ ልጆቻችን ላይ ይሁን አሉ። ከዚያን ጊዜ ጀምሮ ልጆቻቸው ደም ጨብጠው የሚወለዱ ሆነዋል። መጽሐፈ ምስጢር ምዕራፍ 1 ከቁጥር 4 ላይ። የጌታችን አስራ ሶስቱ ህማማተ መስቀል በሰሞነ ህማማት የጌታችን የኢየሱስ ክርስቶስ መከራ መስቀሉን ስናስብ የምናስባቸው መከራዎች ወይም ህማማቱ አስራ ሶስቱ ሲሆኑ እነርሱም አስራ ሶስቱ ህማማተ መስቀል እየተባሉ ይጠራሉ። ለእኛ ለኦርቶዶክሳውያን ክርስቲያኖች እነዚህ ህማማተ መስቀል ማወቅና በየጊዜው ማሰብ ስለሚገባን ከዚህ በታች በዝርዝር ለማየት እንሞክራለን። አንደኛ አክሊለ ሶክ የሾህ አክሊል መድፋት። አይሁድ የሾህ አክሊል በጌታችን ራስ ላይ ያደረጉት አነገስንህ ብለው ሲሳለቁበትና ትንቢቱ ይፈጸም ዘንድ ነው። እናቱ ያቀናጀችውን የመድሃኒት አክሊል በራሱ ላይ ያደረጉለት የሾህ አክሊል ጎንጉነው በራሱ ላይ አቀናጁት እንዲል። ነገር ግን ምንም ይሁን ምን ጌታ አጥንቱ እንዳልተሰበረ ልናስተውል ይገባል። በቀኝ እጁ ዘንግ አስያዙት። በፊቱም ተንበርክከው የአይሁድ ንጉሶ ሰላምታ ላንተ ይሁን እያሉ ተዘባበቱበት። በላዩ ላይም ተፉበት፣ ዘንጉንም ነጥቀው ራሱን መቱት። በቀኝ እጁ ዘንግ ያስያዙት አነገስን ብለውታልና በፎና ተሳልቆ የመቀለድ ነው። በአንጻሩ ግን ኃጢአታችን በፍዳ ተጽፎልናልና ሊያሰኝባቸው ነው። ከዚያም ከተዘባበቱበት በኋላ ቀዩ ልብስ ገፈው ልብስ አለበሱት። በእርሱ መገረፍ ለአዳም የጸጋ ልጅነቱን አለበሰው። ሁለተኛ ራስን በዘንግ መመታት መድኃኒታችን ኢየሱስ ክርስቶስ ራሱን በዘንግ ስለመመታቱና ስለመቀጥቀጡም የሚገልጥ ሲሆን ቃሉም ኩር አመታ ከሚል የግዕዝ ግስ የተገኘ ነው። የጥምር ቃሉ ተኮርአተ ርእስ ትርጉሙ ደግሞ ራስን መመታት ማለት ነው። ሀገረ ገዢው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ከታጠበ በኋላ ጌታችን ኢየሱስ ክርስቶስ ገርፎ ለካህናት አለቆችና ለሽማግሌዎች አሳልፎ ሰጥቷቸው ነበር። ይህንን ያደረገው በአይሁድ ሕግ የተገረፈ ስለማይሰቀል፣ የሚሰቀል ደግሞ ስለማይገረፍ ነበር። እኔ ከገረፍኩት አይሰቅሉትም ብሎ ስላሰበ ነበር። እነርሱ ግን ጲላጦስ ከገረፈው በኋላ 6666 ግርፋት በመግረፍ የግፍ ግፍ ፈጽመውበታል። ሶስተኛ በጥፊ መመታት፤ ይህን አምላካችን ኢየሱስ ክርስቶስ በደምና በበደል በረከሰ የአይሁድ እጅ በጥፊ መመታቱ የሚገልጥ ነው። ጌታችን በሊቀ ካህናቱ በቀያፋ ፊት እውነት መናገሩ እንደ ስድብ ተቆጥሮበት ፊቱን በጨርቅ ሸፍነው አብዝተው በጥፊ መትተውታል። ደግሞም ክርስቶስ ወይ በጥፊ የመታ ማነው? ተናገር እያሉ ተዘባብተውበታል። በጠላት ዲያብሎስ እጅ ወድቆ በነፍሱ ይንገላታ የነበረው የሰው ልጅ ለማዳን ሲል እርሱ በጠላቶቹ በአይሁድ እጅ ወድቆ ተንገላታ፣ በጢፊም ተመታ። እርሱ በመንግስቱ ሽረት በባህሪው ሞት የሌለበት ዘላለማዊ አምላክ ሲሆን የአይሁድ ንጉሶ፣ ወይ ሰላም ላንተ ይሁን በማለት እየተሳለቁ በጢፊ ፊቱን ጸፉት። ማቴዎስ ምዕራፍ 27 ከቁጥር 27 ላይ እናገኛለን። አራተኛ ምራቅ መጥፋት ምራቅን በሰው ላይ ቀርቶ በሰው ፊት እንኳን መትፋት እጅግ ነውርና ውርደትም ነው። ከሁሉ በላይ ደግሞ የባህርይ አምላክ በሆነው በመድኃኒታችን በኢየሱስ ፊት ላይ መትፋት ለመግለጽ ከቃል በላይ ነው። በነቢዩ በኢሳይያስ ፊቴም በውርደትና ከትፋት አልመለስኩም ተብሎ እንደተነገረ ርኩሳን አይሁድ በመድኃኒታችን በኢየሱስ ክርስቶስ ፊት ላይ እየተዘባበቱ ምራቃቸውን መትፋታቸው የሚያመለክት ነው። እርሱ ንጹሐ ባሕርይ ሆኖ ሳለ ስለኛ ድህነት ሲል ምራቅ ተተፋበት። በእርሱ መዋረድ በኃጢአት የቆሸሸውን የእኛን ሰውነት ከርኩሰት አነጻልን። እርሱ የኃጢአታችንን ነውር ከኛ ያጠፋልን ዘንድ በነውረኞች አይሁድ ነውር የሆነው ምራቅ ተተፋበት። ኢሳይያስ ምዕራፍ 50 ከቁጥር 6 አምስተኛም መራራ ሐሞት መጠጣት ነብዬ እግዚአብሔር ቅዱስ ዳዊት ለመብሌ ሐሞት ሰጡኝ ለጥማቴም ቆምጣጤ አጠጡኝ በማለት አስቀድሞ በመንፈሰ ትንቢት እንደተናገረ የትንቢቱ ቃል ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ተጠማው ባለ ጊዜ አይሁድ መራራ ሐሞት እንዳጠጡት የሚገልጥ ነው። ጌታችንም ቀምሶ ሊጠጣው አልወደደም። ቢጠጡት ለዘላለም የማያስጠማ ውሃ የሚሰጥ አምላክ የተጠማችውን ነፍስ የሚያረካ ጌታ ለዘላለም የሚፈልቅ የህይወት ውሃ ምንጭ የሚያድል ፈጣሪ በተጠማ ጊዜ የፈጠረውን ውሃ እንኳን የሚያጠጣው የሚያቀምሰው አላገኘም። አርባ ዓመት ሙሉ በቃዴስ በረሃ ከአለት ላይ ውሃ እያፈለገ ያጠጣቸውን ክርስቶስ የዝናማት የባህርና የውቅያኖስን ጌታ በተጠማ ጊዜ ቀዝቃዛ ውሃ ከለከሉት። መድኃኒታችን ኢየሱስ ክርስቶስ በሲኦል በረሃ ወድቀው በህይወት ውሃ ጥም የተቃጠሉትን ነፍሳት ለማርካስ ሲል እርሱ ተጠማ። በኃጢአት ወድቀው በበደል ረክሰው በነፍሳቸው ተጎሳቅለው መራራ መከራን የሚቀበሉትና ምረረ ገሃነም አፉን ከፍቶ ሆዱን አስፍቶ የሚጠብቃቸውን ሁሉ ለማዳን መራራውን ቀመሰ። ሆምጣጤውንም በሰፈነግ ሞልተው ሰጡት። የመረረውን የሰው ልጅ ህይወት ለማጣፈት መከራ ሞትን ጠጣ። ስድስተኛ፣ ጀርባ መገረፍ። በነቢዩ ጀርባዬን ለገራፊዎች፣ ጉንጬንም ለጠጉር ነጪዎች ሰጠው ተብሎ እንደተነገረው ጀርባውን ለገራፊዎች አሳልፎ ሰጠ። መድኃኒታችን ክርስቶስ በመንጸፈዳይን ወድቆ በእግረ አጋንንት ሲቀጠቀጥ በእሳት አለንጋም ሲገረፍ የነበረውን የሰው ልጅ ለማዳን ሲል ጀርባውን ለግርፋት ሰጠ። በዚህ መሰረት ስጋው አልቆ አጥንቱ እስኪቆጠርም ድረስ 6666 ግርፋትን ተገረፈ። አይሁድ ሀገረ ገዢያቸው ጲላጦስ አንድ ሰው ይፈታትላቸው ዘንድ ላቀረበላቸው ምርጫ እንዲፈታላቸው የመረጡት ነፍሳትን ከሲኦል የሚያወጣውን በደል የሌለበትን ንጹሐን ክርስቶስ ሳይሆን ወንበዴውን በርባንን ነበረ። ሰባተኛ ከልብስ መራቆት ይህ መከራ ሰማይን በከዋክብት ምድርን በአበቦች የሚያስጌጥ ፀሐይን ጨረቃና ከዋክብትን ብርሃን አልብሶ የፈጠረ አምላካችን እግዚአብሔር ወልድ ከልብስ መራቆቱን የሚገልጥ ነው። እርሱ ለተራቆቱት ጸጋን የሚያለብስ አምላክ ሆኖ ሳለ ልብሱን ተገፎ በመስቀል ላይ ራቆቱን ቆመ። በጨለማ ውስጥ ለሚኖር የሰው ልጅ ብርሃን ያለብሰው ዘንድ የብርሃናት ጌታ የባህሪ አምላክ ኢየሱስ ክርስቶስ ተገፈፈ ተራቆተ። ማቴዎስ ምዕራፍ 27 ከቁጥር 27 ስምንተኛ ወደ ኋላ መታሰር ይህ መከራ ደግሞ ጌታችን ኢየሱስ ክርስቶስ እንደ ወንጀለኛ ሁለት እጆቹ ወደ ኋላ የፍጥኝ መታሰሩን የሚገልጥ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ጊዜው በደረሰ ሰዓት ራሱን ለአይሁድ አሳልፎ በሰጠባት በዚያች ዕለትና ሰዓት የአይሁድ ጭፍሮች እጁን የውሃሊት አስረው መሬት ለመሬት ጎትተውታል። በኃጢአት ሰንሰለት ታስሮ በጠላት ዲያብሎስ ግዛት በባርነት የኖረውን የሰው ልጅ ከኃጢአቱ እስራት ይፈታው ዘንድ መድኃኒ ዓለም ክርስቶስ በጠላቶቹ በአይሁድ እጅ የ በኋላ ታሰረ። ዮሐንስ ምዕራፍ 18 ከቁጥር 12። ዘጠነኛ ርግዘተ ገቦ፣ ጎንን መወጋት። መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ ከሰጠ በኋላ ጎኑን በጦር የመወጋቱ መከራ የሚገልጥ ነው። ከጌታችን ከኢየሱስ ክርስቶስ አጠገብ በግራና በቀኝ የተሰቀሉት ሁለት ወንበዴዎች ጭንና ጭናቸውን ከሰበሩ በኋላ ወደ ጌታችን ወደ ኢየሱስ ሲመጡ ፈጽሞ እንደ ሞተ አዩ። ያን ጊዜም ከጭፍሮቹ አንዱ ለእንጊኒዮስ የተባለ ወታደር ጎኑም በጦር ስለወጋው ወዲያውኑ ከጎኑ ደምና ውሃ ፈሰሰ።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 አስረኛ አምስቱ ቅንዋተ መስቀል። አምስቱ ቅንዋተ መስቀል የሚባሉት መድኃኒታችን በእፀ መስቀል ላይ ሲሰቀል የተቸነከረባቸው የብረት ችንካሮች፣ ሚስማሮች የሚገልጥ ሲሆን እነርሱም ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ ይባላሉ። እነዚህ የአምስቱ አማደ ሚስጥር ምሳሌዎች መሆናቸውን አበው ያስተምራሉ። ሐዋርያው ቶማስ ከትንሳኤው በኋላ ወንድሞቹ ሐዋርያት ስለ ትንሳኤው በነገሩት ጊዜ በእጁ ላይ ያለውን የችንካሩን ምልክት በዓይኔ ካላየው አላምንም ሲል መድኃኒታችን ክርስቶስ ቶማስን ጣትን ወደዚህ አምጣና እጆቼን እ እጅህንም አምጣና ከጎኔ አግባው መንክ እንጂ ያላመንክ አትሁን አለው። ቶማስ መልሶ ጌታዬ አምላኬ ብሎ መለሰለት። ይሁን እንጂ ቶማስ የተቸነከረ ያወጡት እጆች የተወጋውንም ጎን ካላየው በማለት መለኮት የተዋሐደውን ሥጋ በእጆቹ ለመዳሰስ ሲሞክር እጆቹ እሳት እንደገባ ጅማት ተኮማትረዋል። ዮሐንስ ምዕራፍ ሃያ ከቁጥር 27 በክርስቶስ ስቅለት ጊዜ በሰማይና በምድር ላይ የተደረጉ ተአምራት አንደኛ በሰማይ ፀሐይ ጨለመች፣ ጨረቃም ደም ለበሰች፣ ከዋክብትም ረገፉ። በትንቢት በዚያ ቀን ፀሐይ በቀትር ይገባል ተብሎ አስቀድሞ እንደተናገረ ጌታችን በመስቀል ላይ ተሰቅሎ ሳለ ከ6 ሰዓት እስከ 9 ሰዓት ድረስ በምድር ጨልማለች። ፀሐይ፣ ጨረቃና ከዋክብት የፈጣሪያቸውን ዕርቃን ይሸፍኑ ዘንድ ብርሃናቸውን ከልክለዋል። ታላቁ ሊቅ አባ ጊዮርጊስ ይህንን አስመልክቶ ሲናገር ፀሐይ ጨለመች፣ ጨረቃ ደም ሆነ፣ ከዋክብት ፈጥነው ወደቁ፣ ብርሃን ያጎናፀፋቸውን የጌታን ርቃን እንዳያዩ ብሏል። ቅዱስ አትናቴዎስም እንደዚሁ ጎየ ፀሐይ ወጸልመ ወርሃ ወከዋክብትኒ ተጋቡ ከመ ኢያብርሁ፤ ፀሐይ ሸሸች፣ ጨረቃም ጨለመች፣ ከዋክብትም እንዳያበሩ ተሰወሩ ብሏል። ሁለተኛ በምድር ላይ የቤተ መቅደስ መጋረጃ ከሁለት ተቀደደ፣ አለቶች ተሰነጠቁ፣ መቃብራት ተከፈቱ፣ ሙታን ተነሱ። ይህን ጊዜ ፈያታዊ ዘይማን ወደ ጌታችን ዞር ብሎ አቤቱ በመንግሥት በመጣ ጊዜ አስበኝ አለው። ጌታን መልሶ አንተ ገነት በመግባት አዳምን ትቀድመዋለህ አለው። ኤሎሄ ኤሎሄ ላማ ሰበቅታኒ። ማርቆስ ምዕራፍ 15 ከቁጥር 34 ዘጠኝ ሰዓት በሆነ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ ብሎ በታላቅ ቃል ተናገረ። በዚያ ቆሞ የነበሩ ኤልያስን ይጠራል እያሉ ያወሩበት ነበር። አምላኬ አምላኬ ለምን ተውከኝ የሚለውን ድምጽ የሰሙ በዚህ የነበሩ ኤልያስን ይጠራሉ እያሉ እንዳሙትና ክደት እንደተናገሩ ዛሬም ካይሁድ ያልተሻሉ ነቢያት ስለሆነ ነው ፈርቶ ነው ወደ አብ እየጸለየ ነው የሚሉ አሉና ይህ ለምን እንደተናገረ እንመልከት። አንደኛ፣ ለአቅርቦተ ሰይጣን ጌታችን በመስቀል ላይ ሳለ ሰባቱን ድንቅ ታምራ ሲያደርግ ዲያብሎስ አሰፍስፎ ይጠብቅ ነበርና ወደ ኋላ ሸሸ። እንዲህም አለ ኤልያስን በምናሴ ላይ አሳድሮ በመጋዝ ሳስተረትር በአይሁድ ላይ አድሬ ኤርሚያስን በድንጋይ ሳስወግር እንዲህ እያለ ተአምር አላየውም። ይህ በእግዚአብሔር የሰው ልጅ ነው ብሎ ወደ ኋላ መሸሽ ሲጀምር፣ ጌታችን ለአቅርቦተ ሰይጣን ሰይጣንን ለማቅረብ አምላኬ አምላኬ ለምን ተውከኝ ብሎ ተናገረ። ያን ጊዜ ዲያብሎስ ለካስ ፍጡር ነው እንዴ ዛሬ ስጋውን በመቃብር ነፍሱን በሲዮል አኖራለሁ ብሎ ደፋር ነውና ነፍሱን ከስጋው ዘለያለሁ ብሎ ቢቀርብ ጌታችን ከመጣሽ ማርያም ታምጣሽ እንዲሉ በነፋስ አውታር በእሳት ዘንድር ወጥሮ ዋይ ዋይ እያለ ወደ ጥልቁ ጥሎታል። ስለምን ሰይጣንን ማቅረብ ፈለገ ብንል? ቀድሞ ሰይጣን አዳምና ህዋን በወሬ ደብልሎ ወደ ራሱ አቅርቦ ድል እንደነሳቸው ጌታም ድል በተነሳችሁበት ድል ልነሳላችሁ ሲል አቅርቦ ቀቶታል። ሁለተኛ ፍጹም ስጋ እንደተዋሃደ ለማጠየቅ መለመን መጸለይ ለስጋ እንጂ ለመለኮት የሚስማማ ሆኖ አይደለም። ነገር ግን ስጋን በመዋሃዱ ጸለይ የተባለለት። ስለዚህ መለኮት ስጋን ተዋህዷልና የስጋን ባህሪ ገንዘብ እንዳደረገ ፍጹም ሰው እንደሆነ ለማጠየቅ ለምኗል። ቅዱስ ቄርሎስ አጠቃላይ የጌታን መከራ መስቀል ለምን እንደሆነ ሲናገር መከራ መስቀል ተቀበለ በመለኮት ያው ሆኖ ሳለ ራቁቱን ሰቀለው፣ ዘበቱበት፣ ህይወት እንደምን ሞተ ይባላል ሰው መሆኑን ያስረዳል ና ዳግመኛም ያስነሳው ዘንድ በስጋ ሞተ። ሶስተኛ አርአያ አብነት ለመሆን እናንተ እንደኔ መከራ በደረሳችሁ ጊዜ አምላኬ አምላኬ ለምን ተውከኝ ባሉ ሲለን ነው። ጌታችን ምክረ ትሕትና እንደሆነ ሁሉ መምህረ ትዕግስትም ነው። ለኛ አስተማረን በቃል ብቻ ሳይሆን በተግባር ነውና በፈተና ውስጥ ሳለን አምላካችንን ለምን ራቅከን እንጂ ስደድልን፣ ኃይልን ስጠን እያልን መለመን እንደሚገባን ለማስተማር ነው። በመጨረሻም እነሆ ሁሉ ነገር ተፈጸመ፣ በማለት ቅድስት ነፍሱን ከቅዱስ ስጋው በራሱ ፍቃድ ለይቶ ለሰው ልጆች ይወስል ራሱን ለሞት አሳልፎ ሰጠ።